አመስግነን እግዚአብሔር ያደረገው ነገር የማያልቆነብን አሁንም ገና አላለቀም። ተአምር ነው። አሁንም የውና ህፃን ነው። ይቆጠተው ጭሮነ ቃቆ ጎጠኖስ አንጋ

ቆይታም ስለወለደች በቅርቡ ይዛ አልመጣችም። እንደገናም ደግሞ ቆይታ ነው ይዛው የመጣችው። አስራ ሁለት አመት ሙሉ አግብታ ልጅ ሳትወልድ በጥያቄ ቆየች። ሰው ነች ልጅ አለመውለድ እንደሚያሰድብ ስንት ስም ነው የሚያወጡላት። ናመድረከት ሆጭሞ ወይ ሀቴ ያነ ግዶኒ መገኑዊ ፍሎ ቃል ጎቢሆ ቆ ልትዮ ቃቆ ደጉጣ አሁን የነ ጳጉሜ ጸሎት ፕሮግራም ላይ ስለ መካኖች ስጸልይላቸው እሷም ደግሞ ወደ መድረክ መጣች። ወደ መድረክ መጥታ እየጸለይ ኩላት ቃሎጣ ሄደች። ሄዳም ደግሞ ያው አረገዘች። ሁልዳ አሁን ዛሬ ግን ህጻን ይዛ መጣች። ኮ ገለታ መገኖ አኖ ይህን ምስጋና ለእግዚአብሔር ማቅረብና መስጠት አለብን። መገኖ ቆ ማ ለእግዚአብሔር ይህን ምስጋና ሰውተን ከተነሳን በኋላ ለህጻኑ ደግሞ ስምን ሰይማለን። ጣ ከህዝብ መካከል አሁንም ለዚህ ህጻን ስም አውጡ።